የብርሃን ጨለማ ክፍል አንድ። አስተማሪ የህይወት ታሪክ ጸሐፊ እና አቅራቢ። ቤተሰቡ ለገብትው! ዩ ሰሜሃና ይባላል። ቶልጅ አደኩት በዙዋይ ባቱ ከተማ ነው። ለእናትና አባቴ የመጀመሪያም የመጨረሻም አንድ ሴት ልጅ እኔ ነኝ። እናትና አባቴ አምስት ልጆችን ወልደዋል። አራት ወንድና እኔ አምስተኛ፣ ሴት ለቤቱ ሶስተኛ ልጅ ነኝ። ወንድሞቼ በጣም ጎበዝ በትምህርታቸው ብርቱ የሆኑ ናቸው። አባቴ የዩኒቨርሲቲ አስተማሪ ሲሆን፣ እናቴ ደግሞ በአካባቢያችን እዛው አነስተኛ ቡቲክ ከፍታ ስራዋን እየሰራች ትገኛለች። እኔም ብሆን በትምህርቴ በጣም ጎበዝ የደረጃ ተማሪ ነኝ። አሁን ላይ ሁለቱ ወንድሞቼ ዩኒቨርሲቲ የአራተኛ ዓመት ተማሪ ናቸው። እንዲሁም ሁለቱ ወንድሞቼ የሁለተኛ ዓመት ትምህርታቸውን እያጠናቀቁ ይገኛሉ። እኔም በትምህርት ቤቴ በጣም ጎበዝ፣ ትሁት፣ ታታሪ የሆንኩኝ ነኝ። በትምህርት ቤቴ በተለያዩ አመታዊ ውድድሮች ላይ ለትምህርት ቤቴ ዋንጫዎችን፣ ለራሴ ሜዳሊያዎችን እያመጣው እገኝ ነበር። ነገሩ የተጀመረው እዚሁ በአንድ አካባቢ በምንኖር ከአንድ ወጣት ጋር ነበረ ፍቅር የጀመርኩትኝ ሄኖክ ይባላል። እሱ የሐዋሳ ልጅ ሲሆን ለትምህርት ነበር አክስቱ ወደዛ ወደ ዝዋይ ያመጣችው። ወደ ዝዋይም ሲመጣ ማንንም አያውቅም። እኔ ነበርኩኝ ለመጀመሪያ ጊዜ የተዋወቅ ነው። ምክንያቱም አንድ አካባቢ ነው የምንኖረው፣ ትምህርት ቤታችንም አንድ ስለነበረ ስንወጣም ስንገባም እንገናኛለን። በዚህም መቀራረብ ተጀመረ። እኔ የክርስትና እምነት ተከታይ ሲሆን እሱ ደግሞ የእስልምና እምነት ተከታይ ነው። ሆኖም ግን እምነታችን ሊገታን አልቻለም። በመቀራረባችን ምክንያት እሱም ወደ ፍቅር ሳይገባ አይቀርም ብዬ አስባለሁ። ምክንያቱም አስተያየቱ፣ ሁኔታው ያን ይመስላል። በእርግጥ እኔ ቀድሜ በጣም ወድጀዋለሁ። ሆኖም ግን ሴትነቴ ስለገታኝ መጠየቅን አልቻልኩም። አንድ ቀንም ላይብረሪ አምሽተን ስንመለስ ሀኔ አለኝ ወይዬ አልኩትኝ። አንድ ነገር ላማክርሽ ነበር አለኝ እየፈራ ምን ነበር አኔ እስኪ ነገረኝ አልኩትኝ። ምክንያቱም እኔ ጋ ያለውን ነገር ሊነግረኝ ይሆን ብዬ አሰብኩኝ። እሱም አላቅም ለአንቺ የሆነ ስሜት ይሰማኛል ብሎ አለኝ። እንደ መሽኮርመም እያልኩኝ አረ እኔ ጋም እኮ እንደዚህ አይነት ስሜት አለ አልኩትኝ። በደስታ አቀፈኝ። ከዛም ፍቅራችን ቀጠለ። ስንወጣም ስንገባም አንድ ላይ ነው። በቃ ምን ልበላችሁ፣ በፍቅር ክንፋልን። በጣም ነው የምወደው እኔ ካየው ቀን ጀምሮ በጣም ወድችዋለሁ። እሱም እንደዛ አግስቱ ጋም በጣም ተቀራረብን። አግስቱ በጣም ምርጥና ሰው ወዳድ ናት። ለመጣ ሁሉ በሯ ክፍት ነው። በጣም ትሁት፣ ለወደቀ አንሺ፣ ለታመመ ደራሽ። በቃ ምን ልበላችሁ፣ በጣም ምርጥ ምርጥና ተወዳጅ አክስት አለችው። ከቤተሰቦቼም አስተዋወኳትና ከእናቴ ጋር ጥሩ ጓደኝነት መሰረቱ። እምነታችን አሁንም አልገታንም። እነሱ የሙስሊም እምነት ተከታይ ቢሆኑም፣ ሆኖም ግን አንድ አካባቢ ስለምንኖር የእነሱ ባህልም ሲደርስ፣ የእኛም ባህል ሲደርስ አንድ ላይ በህብረት በፍቅር ነበር የምናሳልፈው። በቃ ምን ልበላችሁ ቤተሰባዊነት ስሜት ነው የሚሰማን እኔና እኔና ናሁንም ፍቅራችን ቀጠለ። ሆኖም ግን እንዲታወቅብን አልፈለግንም። ምክንያቱም በቤተሰባችን ያለው የእምነት ርቀት ሊያስተጋጉለን ይችላል ፍቅራችን ብለን ስላሰብን። ሆኖም ግን ፍቅራችን ሊደበቅ አልቻለም፣ ያለው እውነታ አጋሀድ ወጣ። አባቴም ይሄንን ሲሰማ በጣም ተቆጣ። በእርግጥ የእምነታችን ልዩነት አንድ ባይሆንም ግን ይሄ ነገር መቀጠል የለበትም ምክንያቱም አንቺ ኦርቶዶክስ፣ እሱ ሙስሊም እንዴት ልታረጉ ነው በማለት ጠየቀኝ። እኔም አባ፣ አላውቅም፣ በጣም አፍቅሬዋለሁ እሱም ያፈቅረኛል፣ ግን እኮ ታዲያ ምን ችግር አለው ብዬ አልኩትኝ። አረ በፍጹም ልጅ፣ የማይሆነውን አለኝ። ሆኖም ግን እኔና እሱ ፍቅራችንን ሊያስቆመን አልቻለም። አንድ ቀንም አባቴ ሄኖክን ጠርቶ እባክ ልጄ አሁን እየሄዳችሁበት ያለው መንገድ ስህተት ነው፣ አንተም ታውቀዋለህ። እናም መላውም ፍጠር ብሎ አናገረው። እሱም በትትና ሁሉን ነገር እንደሚያስተካክል ነገሮችንም መስመር እንደሚያስይዝ ከአባቴ ጋር ተነጋግሮ ተለያየ። እንደ አጋጣሚም እኔ ከትምህርት ቤት አርፍጄ የነበረ እና የመጣሁትኝ መንገድ ላይ ተገናኘን። እንዲህ ውዴ ምን ነው ዛሬ ደግሞ ቆየሽ? እኔ እኮ ጠብቅሽ ቆየሽብኝ አለኝ። ባክ አንድ ተማሪ እንዳስረዳት ጠይቃኝ ከእሷ ጋር ማትስንሰራ ቆየሁኝ ብየው፣ ተያይዘን ወደ ሰፈር እየደንሳለን ታውቂያለሽ፣ አለኝ። ምነው ውዴ፣ ምን ተፈጠረ አልኩትኝ። አባትሽ ዛሬ አግኝቶ የነበረ እና ምን አለህ አልኩትኝ፣ ደነገጥኩኝና፣ ያው ግንኙነታችን እንድናቆም ነው የነገረኝ አለኝ። እናም አንተ ምን አልከው አልኩትኝ እኔማ አምናላችኋለሁ አባትሽ እኮ ናቸው፣ ያው በቃ ነገሮችን አስተካክላለሁ ብዬ የተለያየን አለኝ። ማለት ነገሮችን አስተካክላለሁ ስትል ልንለያየን? አልኩትኝ። አረ፣ በፍጹም ያው አባትሽ ስለሆኑ ላከብራቸው ስለፈለግኩኝ ነው። ታዲያ ምን ልበላቸው? በዛ ላይ ደግሞ አባትሽ ታውቂያለሽ፣ ለእምነታቸው ያለው ነገር በጣም ጠንቃቃ ነው። በዛ ላይ በጣም ኃይለኛ ናቸው። እንዲጎዱሽ ስላልፈለግኩ ነው። አለ አውቃለሁ እኔ ፍቅር ምን ያህል እንደምታስብልኝ ግን ምን ማድረግ እንችላለን ፍቅራችንን የሚገታን ነገር እየመጣ ነው አልኩትኝ አውቃለሁ ለምን ወደ ሌላ ሀገር አንጠፋም አለኝ እንዴ እንዴት አድርገን አልኩትኝ በዚህ እየተነጋገርን ሳለ ወደ ቤት ደረስን እቤትም እንደገባው አባቴ በጣም ተቆጥቶ ነበረ ቀስ ብዬ ወደ ክፍሌ ልገባ ስል ነይ አለኝ እኔም ወደ ሳሎን አመራሁኝ እናትና አባቴ ቁጭ እንድል አደረጉኝና ምንም ማድረግ እንደማትቺ የሄድሽበት መንገድ ትክክል እንዳልሆነ አሁን ላይ ግን ሳይረፍድ ማስተካከል እንዳለብኝ ነገሩኝ። እናቴም አዎ ልጄ፣ እምነታችን የተለያየ ነው። አንድ ላይ ብትሆኑ ደስ ይለናል። ሆኖም ግን እሱ ሙስሊም፣ አንቺ ክርስቲያን፣ እንዴት ይሆናል? አለችኝ። እማ፣ አፈቅረዋለሁ አልኳትኝ። ልጄ ፍቅር ብቻ ነገሮችን ሊያስተካክል አይችልም። ምክንያቱም አንቺ ክርስቲያን፣ እሱ ሙስሊም ታሪያ፣ እንዴት ልታደርጉ ነው? ይሄ የማይሆን ነገር ነው ብላ ተቆጣች። እኔም በፍጥነት ወደ ክፍሌ እየሮጥኩኝ ሄድኩኝ። ክፍሌን ዘግቼም ስቅስቅ ብዬ አለቀስኩኝ። አምላኬ ሆይ ለምን ትፈትነኛለህ ብዬ አልኩኝ። በመነጋታውም ወደ ትምህርት ቤት እንደተለመደው አመራው። ሀኒ፣ ግን ወደ ትምህርት ቤት አልመጣም። ግራ ገባኝ። ምን ሆኖ ይሆን ብዬ አሰብኩኝ። ትምህርቴንም በአረፍት ሰዓት አቋርጬ ወደ ሰፈር ተመለስኩኝ። ወደ ሰፈርም ሲሄድ ሄጄ እቤታቸው ስጠይቅ እቤት ተኝቷል። ምን ነው ውዴ፣ ምን ሆንክ አልኩትኝ። አይ ትንሽ ራሴን አሞኝ ነው አለኝ። አይ ራስን አሞ አይደለም፣ የሆነውን ንገረኝ አልኩትኝ። በቃ አክስቴም ልክ እንዳባትሽ መሆን እንደ ነገሮችን እንዳስተካከል ነገረችኝ። እየሄድኩ ያለውበት ነገር ይሄ ትክክል አይደለም ብላ ነገረችኝ። ታውቂያለሽ፣ ከአክስቴ ቃል ውጭ መውጣት አልችልም፣ ምክንያቱም ያለችኝ አንድ እሷ ብቻ ናት አለኝ። ደነገጥኩኝ። ከእሱ ይሄን ምላሽ ጠብቃለሁ ብዬ አላሰብኩም። ይህን ፍቅር በፍጹም ይሄ ሊሆን አይችልም። እኔ እናንተ እኮ እንዋደዳለን እንፋቀራለን። ታዲያ ለምን አልኩትኝ። ምን ላደርግ ግራ ገባኝ እኮ አለኝ። ግራ እንደገባ አውቃለሁኝ ግን በቃ ነገሮችን ማስተካከል እንችላለን ብዬ አልኩት። ቆይ እንዴት አርገን ነገሮች የምናስተካክለው? ማለቴ በምን መንገድ አለኝ ለምን እንትን ሰላም ደህና ያስጥልን። ውድና የተከበራችሁ የቤተሰብ ሁለገብት ሁ ተከታታዮች በያላችሁበት ሰላማችሁ ስት ይበልልኝ። እንግዲህ የብርሃን ጨለማ እንደ ተከላተላችሁት ክፍል ይሄን ይመስል ነበረ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። ለቻናላችን አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን አትዘንጉ። እንዲሁም ቤተሰብ የሆናችሁ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮመንት ላይ ያስፍሩልኝ። በቀጣይ እስከምንገናኝ ቸርን ሰብት ኢትዮጵያ ሀገራችን ሰላም ያርግልን።